ምንም እንኳን ረዥም ብትሆንም ነገም ማየት አትችልም። ተፈጥሮን ውደደው። መቶዎች መኪኖች ቢኖሩ እንኳ አልጋ ክፍል የምትሄደው በእግር ነው። ታዋቂ ዋናተኛ ብትሆንም አሳ መሆን አትችልም። በጥንካሬ አትኩራ። የምድራችን ጠንካራ ሰው ብትሆንም ተራራ ማንቀሳቀስ አትችልም። መረጋጋትን ልመድ። ያየውን ሁሉ መያዝ የሞከረ አንድ ቀን እባብ ጨብጦ ይነደፋል። ተመረኩኝ ብለ ከተረገሙ ሰዎች ጋር አትዋል፣ እነሱን ልትመስል ትችላለህና የጠወለጉ ቅጠሎች ሲረግፉ ካየ ለአረንጓዴዎቹ ማስጠንቀቂያ ነው። ሁሉም ጊዜ አለው። የቅርብ ወዳጅ የቅርብ ጠላት ነው፣ ተጠንቀቅ አየ እንከን የሌለው ሰው የለምና ልክነትን ሰዎች እንዲያረጋግጡል አትፈልግ። በራስ መንገድ ተጓዝ። ወዳቸዋለሁ ምንም እንኳን ረዥም ብትሆንም ነገም ማየት አትችልም። ተፈጥሮን ውደደው። መቶዎች መኪኖች ቢኖሩ እንኳን አልጋ ክፍል የምትሄደው በእግር ነው። ታዋቂ ዋናተኛ ብትሆንም አሳ መሆን አትችልም። በጥንካሬ አትኩራ። የምድራችን ጠንካራ ሰው ብትሆንም ተራራ ማንቀሳቀስ አትችልም። መረጋጋትን ልመድ። ያየውን ሁሉ መያዝ የሞከረ አንድ ቀን እባብ ጨብጦ ይነደፋል። ተመረቅኩኝ ብለ ከተረገሙ ሰዎች ጋር አጥተዋል። እነሱን ልትመስል ትችላለህና የጠወለጉ ቅጠሎች ሲረግፉ ካየ ለአረንጓዴዎቹ ማስጠንቀቂያ ነው። ሁሉም ጊዜ አለው። የቅርብ ወዳጅ የቅርብ ጠላት ነው፣ ተጠንቀቅ። አየህ፣ እንከን የሌለው ሰው የለምና፣ ልክነትን ሰዎች እንዲያረጋግጡላት ፈልግ። በራስ መንገድ ተጓዝ ወዳችሁ